ሰላም አለይኩም አ በጠለያ በረካቱ ዴቻና በሰላም እንዴት ናችሁ? እስኪ ኛናገር ወንዝ ላሳያችሁ ማለት ነው። በዚህ ወጤ ነው ዜሮ አራት ማለት ነው። አሻግሮ ከዛ በዚህ ዛሬ ከዛ ትምህርት ቤቱ እዚህ እኔ ቤቱ በላያለው መስችድ ይታያችኋል።

ይሄው ሜዳችሁ እንግዲህ ወጤዎች ዜሮ አራት ይሄው ዜሮ አራት ዜሮ ሶስት። ትምህርት ቤቱ እንዴት ብዬ ላሳያችሁ መሰላችሁ? በዚህ ማለት ነው፣ ባህር ዛፉ ጋርዶታል። ይሄ ዲሁም ሀገራችሁ እንግዲህ በዛ ምን ነበር የሚባለው? ቆንዲ በዛ ላይ በዛ ማለት ነው። ያው ቅርብ ባርጌን ያሳየኋችሁ ታረቀ ወዲሁ ያው እንዴት ነው? ትምህርት ቤቱ ግን ይታየኛል ሲለ ምክንያቱም እንትን ነው። ይሁን የተወርኩሳ ላይ ችግኙም ይሁ ምንድን ነው? ትምህርት ቤቱ አልታየኝም። ባህር ዛፍ ነው። እዛ ወዲ የታሳርኩኝ አይታየኝም።